ሃና አንቺ ፍቃደኛ ነሻ አይደል? እሷ ደግሞ ምን ያገባታል? ወይዘሮ የሚላት ይሄ ውጤት እኮ የእሷም ነው። ስለዚህ ፍቃደኝነቱ ያስፈልጋል። ችግር የለውም፣ ዶክተር ልትነግረ ትችላለ። እሺ ካላችሁ እንግዲህ አላውቅም እና፣ ምኖ እንደሚያሳየው ከሆነ አንቺ ወይዘሮ ሜላት ልጅ አይደለሽም። የላይ ተደጋጋሚ በደልና ግፍ ተሰራባት። በጉጉት ሲጠበቅ የነበረው የዲኤንኤ ምርመራ ውጤት ተነግሮ ነበር። ውድ ተመልካቾች እውነታው እንዲወጣና ድል ለሀንዬ ስንል እየሰነበትን ቢሆንም ነገር ግን ውጤቱ ተቀይሮ እርግብ ልጃቸው እንደሆነች የሚያመላክት ሰነድ ወጥቷል። በራሷ የምትተማመነው ሀንዬ ግን እውነታም ስላላት እንዴት ሊሆን ይችላል በማለት የተሰጣትን ሰነድ እንድታነብ ቢደረግም ነገር ግን አምና መቀበል አልፈለገችም። እንዴትስ ልታምን ትችላለች? እርግብም ያሰበችው ስለተሳካላት የልብ ልብ ተሰምቷት እየፈነጠዘች ትገኛለች። እንኮለኛዋ ባዩሽ ስለ ውጤቱ ምንም ነገር እንዳታስቢ ባለቻት መሰረት ይኸው ውጤቱ ተቀይሮ መጥቷል። ይህን ይህ ሀያት ግን ምንም አልተዋቅላቸውም። ስለ ሃና እየቆመው እየተከራከሩም ይገኛሉ። በስተመጨረሻም መጨረሻም እዚህ ቤት መቆየት አልፈልግም በማለት ቤታቸውን ተሰናብተው ወጥተዋል። በንባም እየተራጩ ተለያይተዋል። እርግብም በማስመሰሏ ቀጥላበታለች። ሰላም ጤና ይስጥልን፣ ውድ ቻናል የቤተሰቦች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ይዛ እያልኩኝ የዛሬው ኖላዊ በጉጉት ስንጠብቀውና ውጤቱ ምን ሊሆን ይችላል እያልን ሁላችንም እየተጠባበቅን ብንገኝም በሚያሳዝን ሁኔታ ሃንዬ ላይ ተደጋጋሚ በደል እያስተናገደች ትገኛለች። እንግዲህ በአባቷ ህመም ምክንያት ያልወሰደችውን መድኃኒት በስሟ እንዳወጣች ተደርጎ እየተመዘገበባት ስምንት መቶ ሺህ ብር እያስመዘገበባት ይሁን ዛሬ ደግሞ አልበቃቸው ብሎ ውጤቱን እስከ ማስቀየር ደረጃ ደርሰዋል። በእርግጥ ይህንን ነገር በጉጉት ስንጠብቀው ነበረ። ምናልባት ውጤቱ በባዩ ሴራ ተጠልፎ ይወድቅ ይሆን ወይስ ዶክተሩ ለሙያው ታማኝ ሆኖ ትክክለኛውን የሃናን ውጤት ይናገራል በማለት የሚሆነውን ለማየት ሁላችንም እየተጠባበቅ ነው። ቢሆንም በሚያሳዝን ሁኔታ ግን ሀንዬ ልጃቸው እንዳልሆነች ነግሯታል። ሀንዬም ይህንን ነገር መስማቷ እጅግ በጣም አሳዝኗታል። ልቧም ተሰብሯል። አያታቸው ግን የልጅ ልጃቸው ሀንዬ እንደሆነች እንጂ እርግብን አልተቀበሏትም። በወረቸውም መግባባት አልቻሉም። ሀንዬን ግን ሰፍ ብለው ይወዷታል። በስተመጨረሻም ውጤቱ ያልጠበቀችው ስለሆነ ሀንዬ አዝና እና ተክዛ ሲመለከቷት እያበረታቷትና እያጽናኗት ነበር። በጭራሽ ይህ ነገር ያጋጥማል ነገር ግን ሊከፋሽ አይገባም በማለት አበረታቷትም ነበረ። እነሱ የምርመራ ውጤቱን ለመስማት ወደ ሆስፒታል አምርተው ሳለ እርስ በርሳቸው ስለ ውጤቱ ጉዳይ እየተነጋገሩ ነበረ። ትክክለኛ እህታችን ማን ብትሆን ትመርጣለህ በማለት ሰላም ጠይቀው ነበረ። አንዬ በጣም አስተዋይ አስተዋይና ትዕግስተኛ ልጅ ነች። እህቴ እንድትሆንም እመኛለሁ። እርግብ ግን እንዳንቺ ችኩልና ጸባይዋን ቢሆን ከኔ የሚያግባባ አይደለም፣ በማለት ምናሴ አንዬን እንደሚወዳት እየገለጸላት ነበረ ሆኖም ግን ከሆስፒታል ሲመለሱ ትክክለኛ ልጃቸው እርግብ እንደሆነች ለሰላም ይነገራታል። የሆነውንም ማመን ያቅታታል። ሰላም በነገሩ አሁን ምንም አልተዋጠላትም። ሀንዬንም በቃ መወለድ ቋንቋ ነው ከጎንሽ አለው መቼም ቢሆን ልለይሽ አልችልም እንዳይሰማሽ በማለትም ስታበረታታት ነበረ። ዶክተሩ ውጤቱን እንዲቀይር ያደረገው ሰውም ወደ ሆስፒታል ሄዶ አስደንግጦታል። ታዲያ የሃናን ውጤት የቀየረበትን አጋጣሚም ሲያስታውስ ነበረ። እንዴት አድርጎ በሽጉጥ ያስፈራራው እንደነበርና ውጤቱን ካልቀየረ ግን በህይወት መቀጠል እንደማይችል በዚህም ተስፈራርቶ ውጤቱን እንደቀየረው ሲያስታውስ ነበር። የልብ ልብ የተሰማት እርግብም ቤት ውስጥ ፈንጠዝያ እየፈጠረች ትገኛለች። ሀያት ግን በፍጹም አልተዋጠላትም፣ አልተቀበለቻትም። አንዬም ውጤቱን ከሰማች በኋላ በጠና ወደ ታምመው አባቷ ሄዳ በአሲር የተፈጠረውን ስት ስትነግረው ነበር። ውጤቱን በምን አይነት አጋጣሚ ዶክተሩ እንደቀየረው ቀየረው ባላውቅም እኔ ልጃቸው እንዳላደለው ነው የሚናገረው ሰነዱ በማለት ለምናሴ ነግረዋለች። ምናሴ እንዴት ሊሆን ይችላል በማለት የጠበቁትና የሆነው ሌላ ስለሆነ ምናሴም ቢሆን በነገሩ አላመንበትም። አንዬም ሀያቷ ስታጽናናት እና ስታበረታታት፣ አይ እኔ እውነታውን ለማወቅ ብዬ እንጂ መስዋዕትነት ከፍሎ እያሳደገኝ አባት ያለ ምንም ችግር የለውም በማለት በራስ መተማመን ስትነግራት ነበር ላሴርም ስትናገር ምንም እንኳን ውጤቱን መቀየራቸው ቢያበሳጫትም ነገር ግን አሁን የምትፈልገው አባቷ እንዲድኑላት እንጂ የእነሱ ልጅ ሆነች አልሆነች ደንታዋ እንዳልሆነም ትናገራለች። እውነታውን ከማወቅ አንጻር እንጂ እኔ መስዋዕትነት ከፍሎ እያሳደገኝ አባቴ ብቻ ጤናው ደህና እንዲሆንልኝ ነው የምፈልገው እያለች ነበረ። ወይዘሮ ሜላት ግን ውጤቱ ሲነገር አጭበርባሪ ነሽ በማለትም ሀናን ከዶክተሩ መሀል ሲያዋርዷትና ሲያንቋሽሿትም ነበረ። ነገሩ ያልተዋጠላቸው ወይዘሮ አስቴር ግን አሁንም ደጋግመው ወይዘሮ ሜላት ራሳቸውን አዙረው እንዲያስቡና አንዬ ልጅ ነኝ ብላ መከሰቷ ያለ ነገር እንደሆነ ለማስረዳት እየሞከሩ ነበረ። ወይዘሮ ሜላት ግን ይህን ነገር በጥልቀት ማሰብና ማገናዘብ አልፈለጉም። ከምርመራ በፊትም እርግብ ልጇ እንደሆነች እያረጋገጠችና ሀናን እየገፋቻትና እየረገጠቻት ከመጣች ሰንበት በት ብላለች። ጭራሽ አሁን የምርመራ ወረቀቱ ተረጋግጦላት እርግብን እያቆለጳጰሰቻት ትገኛለች። ያሰበችው የተሳካላት እርግብም ደስታ በደስታ ሆናለች። ወይዘሮ አስቴር አይናቸው የተመለከተውና ባዩት ነገር ስለተናደዱና ስለተበሳጩ በስተመጨረሻም ቤቱን ለቀው ለመውጣት ተገደዋል። በቃ ከዚህ በኋላ የለውም ሰነበት ተጫወቱ በማለትም ተሰናብተዋቸዋል። እርግብም የልጅ ልጅ ማስመሰሏን ቀጥላበታለች። ወይዘሮ ሜላትም እናቴ የማትሰነብችበት ምክንያት ምን ሊሆን ይችላል? ለምንስ ሊከፋሽ ይችላል በማለት እየተላቀሰቻት ነበረ የተለያዩት ይሁን እንጂ ምርመራው በዚህ ሁኔታ የተጠናቀቀ ቢሆንም ሰላም ግን መቼም ቢሆን ሀንዬን እንደምትወዳትና ከጎና እንደምትሆን ቃል ገብታላታለች። አሁን የሰዎችን ትኩረት እየሳበ የመጣው ኖላዊ ድራማ፣ በተለይ ደግሞ ምርመራ ውጤት እስከሚነገር ድረስ በጉጉት እየጠበቀን ቢሆንም ውጤቱ ግን ያልተጠበቀ መሆኑ ተመልካቾችንም እያሳዘነ ሆኗል። ብቻ የዛሬው ክፍል በዚህ ተጠናቋል። እንግዲህ ሀንዬ ተደጋጋሚ በደልን እያስተናገደች ትገኛለች። በአባቷ በኩል የተጭበረበረው የገንዘብ መጠን፣ አሁን ደግሞ የምርመራ ውጤቱ፣ አሁን ላይ ነገሮቹ እየተባባሱ መጥተውባታል። ቢሆንም ግን ሀንዬ እውነታ ስላላት መቼም ቢሆን እንደምታሸንፈውና በድል እንደምትወጣው ምንም አያጠራጥርም። ዶክተሩስ በዚህ ውጤት መቀየሩ ለሙያው ታማኝነትን እያጎደፈ አይደለምን? ወይስ ይህ ውጤት ያልተዋጠላት ሀንዬ በሌላ ዶክተር ተመርምራ እውነታው ይወጣላታል። መቼም ቢሆን ሀኒዬ ታሸንፋለች። ይሄ ምንም ጥርጥር የለውም። እንግዲህ የዛሬው ክፍል ይህን ይመስል ነበር። በቀጣዩ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ሆንላችሁ እያልኩኝ ለቻናሉ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ የሆኑ አመሰግናለሁ።